ሰላም ጤና ይስጥልን እንዴት ናችሁ ጻርቃነኝ ነኝ ከኤማ ሚዲያ ያው እንግዲህ ትንሽ እንደጠፋው ገብቶኛል በዚህ ሶስት ቀን ውስጥ ቪዲዮ አለቀኩም ያው ለዛም ይቅርታ እጠይቃለሁ ትንሽ የስራ ጉዳይ ሆኖብኝ ትንሽ ቢዚ ሆኜ ነበር እና በዛ ምክንያት ነው ይህም ቪዲዮ እንግዲህ ላይክ እና ሰብስክራይብ በማድረግ እንጀምር ሰብስክራይብ ያደርጋችሁ በጣም አመሰግናችኋለሁ ምክንያቱም ብዙ ቤተሰብ እየበዛልን ነው ሌሎቻችሁ ደግሞ ሰብስክራይብ ያላደረጋችሁ ቤተሰብ ያስፈልገናል። ብዙ ስራ እንሰራለን። ያው ስለዚህ ቤተሰብ ሁኑን ሰብስክራይብ እያደረጋችሁ። ዛሬ እንግዲህ ሁለት ኢሹዎችን አንስተን እንነጋገርበታለን። እናንተ እኔ በማውራው ላይ በኮሜንት መልስ መልሱልኝ። ምክንያቱም ኮሜንታችሁን አነባለው ጥሩም መጥፎ ሚሆን የተሰማችውን ኮሜንት ጻፉልኝ። ያንን ኮሜንት እያየውኝ እኔ መልስ እሰጥበታለሁ። እማነሳቸው ጉዳዮች ደግሞ ኮቴሽን ውስጥ መግባት ያለባቸው ትልልቅ ትልልቅ ጉዳዮች ስለሆኑ እነዚን ጉዳዮች እንግዲህ እኔ በሀሳብ ደረጃ አነሳችኋለው እናንተ ደግሞ መልስ ትሰጡኛላችሁ ማለት ነው። መልሳችሁን ስለምጠብቅ ኮሜንት አድርጉኝ። እስኪ ወደ መጀመሪያው ቪዲዮ እንሂድ። የመጀመሪያው ቪዲዮ ይሄ ነው። ኦኬ ቪዲዮውን ብዙ ማስኬድ አልፈልግም። ምክንያቱም ፕሮሞሽን ስለሆነ ያንን ነገር እንዲታይ ስለማልፈልግ ወይም ደግሞ ያ ነገር ከዚህ በላይ ማስኬሄድም ስለማልችል ቪዲዮውን ምናልባት በኢሜጅ ግን፣ እዚህ ጋር እያያችሁት ያለው ልጅ ማለት ነው ይህ ወንድማችን፣ እንግዲህ አይ ቲንክ የአንድ የሽፎን ቤት ውስጥ ወይ የራሱ የሽፎን ቤት አለው ወይም ደግሞ አስተዋውቅለን ተብሎ ተቀጥሮ ይመስለኛል ወይም ደግሞ የራሱም ከሆነ የሽፎን ማስታወቂያ ነው የሚሰራ ወይም ደግሞ የተለያዩ የሀገር ባህል ልብሶችንም የቀላቀለ ልክ እዚህ ጋር እንደምታዩት የተለያዩ የራያ አካባቢ ልብሶችን ሲያስተዋውቅ እናያለን እኔ በዚህ አጋጣሚ እንደዚህ አይነት ሰው ከይቅርታ ጋር ይቅርታ አድርጉልኝ ይህን ቃል በመጠቀሜ ባለጌ ነው ይህ ብልግና ነው ይቅርታ በጣም ይህን ቃል በመጠቀሜ በድጋሚ ይቅርታ ጠይቃቸዋለሁ ጋጥ ወጥነት ነው በቃ ጋጦጥ ነው። ምክንያቱም በመጀመሪያ ደረጃ ይሄን ልብስ እያዘጋጃችሁ የምታቀርቡ ሰዎች ሰዋታችሁ ነው። የምር ሴት ጠፍቶ ነው። ምክንያቱም ልጁ ወንድ ነው አደለ። ወንድ ሆነ እስከተፈጠርክ ድረስ እግዚአብሔር በአምሳሉ ወንድ አርጎን እስከፈጠረ ድረስ ወንድ ወንድ ነው መሆን ያለበት ብዬ ነው ማምነው። ወንድ ልጅ እንደ ወንድ ነው መሆን ያለበት ብዬ ነው ማምነው። ለምንድን ነው ሴት ካልሆንኩ የምትለው መልስ የሰጠበት አንድ ቪዲዮ ሰምቼ ነበር። እዚህ ጋር ማሳየትም አልፈልግም። ምክንያቱም ምንድነው ያልከው? ቃል በቃል አይ ማስታወቂያ ስለሆነ እኮ ነው፣ እንጀራ ሆኖብኝ ነው። በቃ እኔ ለቲክቶክ ብዬ ነው እንደዚህ ማድረገው። አረባክ እኔ የምላችሁ በመጀመሪያ ደረጃ እንዲህ አይነት ነገር በጣም ከባድ ነው። እንግዲህ የዚህ ልጅ ተግባር እንደማትደግፉት ብዙዎቻችሁ እንደማትደግፉት አምናለሁ። በጣም ጥቂቶቻችሁ ግን በርታ፣ ጎበዝ፣ ጠንካራ ምናምን እያላችሁ እንደምታበረታቱት ከኮሜንቶቹም እያዩ ነው። በጣም ነው ያፈርኩት። በጣም አሳፋሪዎች ናችሁ። ይህንንም የምትደግፉም ይህን ነገርም ደግሞ እሱ እንዲያደርግ የምትገፋፉትም ይህ ልብሱን እየሰፋችሁ የምትሰጡትም የእሱም ከሆነ የእሱ ድርጅትም ከሆነ እሱን የምትገዙት ሂዳችሁ የምትገዙት፣ አፍራለሁ። በእናንተ በጣም ነው የምታሳፍሩት። ምክንያቱም ቀጣይ በጣም ምንም የማያውቁ ትውልዶች አሉ። ይሄ ነገር ለምንድን ነው አንተ እንደዚህ የምታካብደው? ይሄ እኮ ቀላል ነገር ነው ካላችሁኝ፣ ቀላሉን ነገር በሌላ መንገድ እኔ ላሳያችሁ በገባኝ ወይም ደግሞ ይሄን ነገር ያብራርልኛል ብዬ በማስበው መንገድ ላሳያችሁ። ይቺን ወፍ ተመልክቷት። ይቺ ወፍ ፋየር ሃውቅ ትባላለች። ኢትዮፕ እንግዲህ የሰደድ እሳት የምትጭር ብዙ ጊዜ ምትቀሰቅስ ወይም እሳትን የምትቀሰቅስ ጭልፊት ነች። እችን ጭልፊት በብዛት እኛ ሀገር ላይ እንደውም እናያታለን በብዛት ግን፣ እንደዚህ አይነት ነገር ብዙም ሰምቼ አላውቅም። የምታውቁ ካላችሁ ኮሜንት አድርጉኝ፣ ንገሩኝ። ኢትዮፕ ምን አይነት ባህሪን ያላት የተለያየ ቦታ ላይ በመሄድ ምንድን ነው የምትፈልገው? እሳት ትፈልጋለች ኖርማሊ ተተወ እሳት ማለት ነው ወይም በተፈጥሮ በሰደድ እሳት የተፈጠረ እሳትን ትፈልጋለች። አለበለ አንዳንድ ሰው ሲጋራ ጭ ሰው እሳቱን ሳያጠፉት ከሄዱ ወይም ደግሞ አንዳንድ ቦታ ላይ እነዚህ እሳት አንድ ደው ቁጭ የሚሉ ጫካ ውስጥ ቁጭ የሚሉ ሰዎች አሉ። አለ እሳቱ ያልጠፋ እሳት ካለ ያንን እሳት ታነሳ እና ሄዳ ደረቅ ወደ አለ ደን ውስጥ ሂዳ ትጥሏለች። ያኔ ያ እሳት ይቀጣጠልና እንዳለ ደኑ ይቃጠላል ማለት ነው። ከዛ እሷ ምንድነው ጥቅሟ? ለምንድን ነው እንደዛ የምታቃጥለው? ከዛ ውስጥ ተደብቆ የሚገኙ ትንንሽ ነፍሳትና እንዲሁም ደግሞ እሷ ልትበላቸው የምትችላቸው አንዳንድ ትንንሽ ተሳቢ እንስሳትን ምን ያደርጋል? ከዛ ውስጥ እንዲወጡ ያደርጋል። ያንም ምግብ ፍለጋ ነው ያን ሁላ የምትጭረው ማለት ነው። ያንን የሚያክል እሳት ባለፈው እንግዲህ አይታችሁታል። የአሜሪካ አካባቢ ላይ በተለያዩ ስቴቶች ላይ እሳት ተነስቶ ነበር። ያ እሳት ማን ያነሳው ተባለ? እቺ ወፍ ነች እየተባለ ነበር እንግዲህ። እቺ ወፍ የቀሰቀሰችው ምን ፍለጋ ነው? በጣም ትንንሽ ነፍሳትና አንድ አንድ ተሳቢ እሷ መብላት የምትችለው አቅማ የሆኑ ትንንሽ ተሳቢ እንስሳቶች ያንን እሳት ፈርተው እንዲወጡ፣ ልክ ያንን እሳት ፈርተው ሲወጡ እሷ አንድ ባንድ እየለቀመች ትበላቸዋለች ማለት ነው። እንግዲህ ያው ሁላ እሳት፣ ያው ሁላ በሚሊየን የተቆጠረ ንብረት ይጠፋል፣ ብዙ ደን ይቃጠላል። ብዙ ትልልቅ እንስሳት ልጆቻቸው ይሞታሉ። ያ ሁላ አካባቢ በእሳት ይቃጠልና እንዳልነበር ይሆናል፣ ምድረ በዳ ይሆናል። ያን ነገር ግን ያቺ ወፍኳ የቀሰቀሰችው የማይረባ ነገር ትንንሽ፣ ለዛሬ ለእለት ሆዷ ብላ ይሆናል። ለእለት ሆዷ ነው ማለት፣ ለማይረባ ለትንንሽ ነፍሳት ብላ ነው ያንን እሳት የጫረችው። አንተም እንዲህ አይነት ስራ ነው እየሰራ ያለው። አንተ ዛሬ ለማይረባ የቲክቶክ ቪዲዮ እንደ አንድ ቀሚስ ሁለት ቀሚስ ከሸጥኩ ብለ የምትቀሰቅሰው እሳት ነገ ልጆቻችንን የማያቃጥልበት ምክንያት አለ ወይ? ይቅርታ አድርግልኝ መልስ ብሰጥበት ደስ ይለኛል። ይህን ቪዲዮ የምታየው ከሆነ መልስ ስጥበት። ለምንድን ነው እንደዚህ የሚደረገው? ትኩረት ለመሳብ ነው። አዎ ትኩረት ለመሳብ ነው። ትኩረት ስበሃል። ትኩረት መሳብ በሌላ መንገድ አይቻልም ወይ? ሌላ ሰው ሌላ አንተ የሰራውን ቦታ ሴት ልጅ ብትሰራውና አንተ ሌላ አንተ ይሆነኛል ብለህ ተፈጥሮ ያስቀመጠችልህን ነገር ብትከተልስ? ኦኬ። ስለዚህ ይህን ሀሳብ እውነት ለመናገር ይህን አመለካከት የምደግፉ ሰዎችን በጣም አጸያፊ ነው፣ ባለጌነ። ደግምልሃለሁ። አንተም ይህን የሰራ ልጅ ይህንንም እየሰራ የምቀርጹት ልጆች የምቀርጹት፣ ጭራሽ ከሴት ጋር ሁሉ ያቸዋሉ። ይህን ነገር እየቀረጸ እንዲለቅ የፈቀዳችሁለት ይህን ነገር እየቀረጻችሁለት ደግሞ ከጎኑ ናችሁ። እሱ ሲደንስ ጡት መያዣ ታደርጋለህ? በፈጣሪ በስማ ሚዲያ ለምንድን ነው ዝም ያለው? ምክንያቱም አንድ ነገር ልንገራችሁ፣ ይሄ ባህላዊ ልብስ ነው የለበሰው። የባህል አልባሳትን አስተዋወቀ። የኢትዮጵያ የባህል አልባሳት አቤት! ቆይ የአውሮፓውያንን ሲለብስ ነው እንዴ ሆ ብላችሁ የምትነሱት ሶሻል ሚዲያ ላይ ያላችሁ ሰዎች የአውሮፓውያን ጡት መያዣ እና ፓንት አድርጎ ሲወጣ ብቻ ነው እንዲ፣ ወንድ ልጅ ነው። ያ ብቻ ነው ብልግና። ይሄ ባህላዊ ልብስ ስለለበሰ ነው ይሄ ላይም ሆ ብላችሁ ይውጡባቸው። ያም የባህልም እኔ አያገባኝም። የሴት ልብስ የሴት ልጅ ነው፣ የወንድ ልብስ የወንድ ልጅ ነው። ከይቅርታ ጋር ይህን ነገር ሳወራችሁ በጣም ይቅርታ። እኔ ዘመናዊ የሴቶችን ልብስ እስኪለብስ ብቻ አጠብቁት። ነገ ደግሞ የፒኪኒ አድርጎ መውጣቱ አይቀርም። ይሄ ልጅ በዚህ አይነት መንገድ ዝም ካላችሁት ትኩረት ለመሳብ ነ ትኩረት መሳብ ካልቻለ ቲክቶኩ በአንድ ጊዜ ቫሪያል መውጣት ወይም በአንድ ጊዜ ትልቅ እይታ ማግኘት ካልቻለ ይሄ ልጅ ነገ ፒኪኒ ለብሶ ይወጣላል። ያኔ ምን እንደምትል እናያለን። በጣም የሚያሳፍር ነገር ነው የሰራው። ይሄ ነገር ስር ሳይሰድ ጀስ በሉት። ማስቆም የምትችሉ ሰዎች አስቁሙት። ምክንያቱም ስርዓት አይደለም እየተሰራ ያለው፣ ስርዓት አይደለም እያደረገ ያለው፣ አግባብ አይደለም። ያንን ደግሞ አእምሯችሁ ያውቃል። ብዙዎቻችሁ ለምንድን ነው ዝም ያላችሁት? የሴቶች የጡት መያዣ እና ፓንታ አድርጎ እስኪሄድ ድረስ ነው እንደሚጠበቀው የሚጠበቀው አሁን እኮ ነው ገና በእንቁላሏ ያለ ነው መቅጣት ሶ ከይቅርታ ጋር አንተ ወንድሜም ይህን ያደረግከው ልጅ ይህን እንዲያደርግ የገፋፋችሁትም ከድርጊታችሁ ተቆጠቡ። ቪዲዮዎቹን አትፋ ካቻልክ፣ ምክንያቱም አንተ ወንድ ነህ። ወንድ ሁነህ ቪዲዮ ሰርተህ ከዚህ በላይ ቪው ማግኘት ትችላለ፣ ለቪው ከሆነ ከዚህ በላይ ተከታይ ማግኘት ትችላለ፣ ለፎሎወር ከሆነ ከዚህ በላይ ሊወደድልህ ይችላል፣ ላይክ ለማግኘት ከሆነ። የሰራኸው ለማስታወቂያ ከሆነ ወንድ ሁነህ ሴት ልጅ በአንተ ቦታ ብታስቀምጥ የተሻለ ሽያጭ ታገኝበታለ። በቪዲዮ ሽፎኖች አንተ እንደዛ ሰርተ አስር አስራ አምስት ሽፎን የሸጥክ ሴት ልጅ ትክክለኛ የሆነች ሞዴል የሆነች ሴት ልጅ እዛ ቦታ ላይ ብታስቀምጥ ወይም ብታሰራ ከዛ በጥፍጥፍ ታገኘዋለት። አንተ የለበስከውን ልፍ አልብሳት ብታሰራት የተሻለ ሽያጭ ታገኝበታለ። ወደ ሌላኛው ሀሳብ አለፍኩኝ። ሁለተኛው ሀሳቤ ደግሞ ብዙ ጊዜ አንድ አርቲስት ከታመመ ወይም ደግሞ የአርቲስት የሆነ ቤተሰቡ ከተጎዳ ወይ ደግሞ ከሞተ ብዙ ጊዜ ሶሻል ሚዲያው ምንድን ነው መሸቀያ ነው የሚያደርገው። ላይክ መልቀሚያ፣ ሰብስክራይብ መልቀሚያ ነው የሚያደርገው። እና በጣም ይቅርታ በሰሞኑን አንድ ቪዲዮ አየሁኝና ያ ልጅ ኦልሬዲ እኮ ከነበረበት ህመም ተሽሎት ቤቱ ነው ያለው ሆስፒታል ነው፣ ሞተ ሁሉ ተብሎ ተሰርቷል። አንተን ታስታውሱታላችሁ? ይህንን አክተር ጎበዝ ልጅ ነው። የካራቴ ስፖርትንም አሰልጣኝ ነበረ፣ በኋላም ደግሞ በሞዴሊንግ እና በአክቲንግ ስራ ላይ ነበረ። ይህን ነገር የምትሰሩ ኧረ፣ ራሱም ተናግሮታል። የሚያውቀው ልጅ እንኳን የሚያውቀው ጋዜጠኛ ይህንን አድርጎበታል፣ ሞተ ሁሉ ብሎ እስከ መስራት። ሁለት ጊዜ እንደዚህ ሞቷል ተብሎ ተፖስቷል፣ እንደዚህ ትልቅ ሚዲያ ላይ ማለት ነው። ማታ አምስት ሰዓት ላይ ህይወቱ አልፏል። ለዛውም የማውቀው ሰው ማለት ነው ተሳሳትኩ እንዲህ አይነት ነገር እንደው ምን አይነት አእምሮ ቢኖራችሁ ነው እንደዚህ አይነት ነገር የምሰሩት? በመጀመሪያ ደረጃ ልጁ ሙሉ በሙሉ ዳነ ባይባልም ትንሽ ነው ህመሙ እንጂ በፊቱ ከነበረው በጣም ይሻለዋል፣ በጣም ተሽሎታል። አይደለም አሁን እሱ የሚፈልገው እርዳታ ሳይሆን ስራ ነው የሚፈልገው ምርጥ ምርጥ ፕሮዲሰሮች ያላችሁ፣ በተለይ ዲኤስቲቪ ላይ እያየሁ ነው። ምርጥ ምርጥ ፕሮዲሰሮች፣ ጎበዝ ስራ የምትሰሩ ልጆች፣ እንደዚህ አይነት ጥሩ ጥሩ አክተሮቻችንም አሳትፏቸው። ይህን ነገር እንግዲህ እኔ በሁለት መንገድ አይቼዋለሁ። የመጀመሪያው እንደ አክተር ጥሩ ስራ እየሰራ ነበረ፣ በመሀል ተጎዳ፣ ታከመ፣ መዳን ነበረበት። ለዚህ መንስኤ ግን ያመጣው ምንድን ነው? እስኪ ይህን ነገር እንደው ብታጣሩ ደስ ይለኛል፣ የምትችሉ ሰዎች በውጭ ሀገር እንግዲህ በፊልም ኤክስፔሪንስ፣ በውጭ ሀገር በነበረው ባለው፣ አሁን ባለው ኤክስፔሪንስ፣ ወይም በተለምዶ ወይም ደግሞ በህጋቸው አንድ አክተር ፊልም ሊሰራ ሲል ኢንሹራንስ የሚባል ነገር አለ። የነፍስ ኢንሹራንስ፣ የአካል ኢንሹራንስ እየተባለ በተለያየ መልኩ ኢንሹራንሶች አሉ፣ ይዘጋጃሉ። እኛ ሀገር ላይ ግን እንደዚህ አይነት ነገር አልተለመደም። ምክንያቱም የአርቲስት ፊልም እየሰራ እያለ ቢወድቅ ፊልም እየሰራ እያለ ቢጎዳ፣ ፊልም እየሰራ እያለ ድንገት ህይወቱ ቢያልፍ ኢንሹራንስ ይከፍሏል፣ ያ ፊልሙን ሊያሰራው የጠራው ድርጅት። እኛ ሀገር ላይ ግን አርቲስቱ ድንገት የሆነ ነገር ሆኖ ቢጎዳ፣ ቢታመም፣ ቢሞት፣ ሌላ አርቲስት ተክቶ የመሄድ ነው ያለው ነገር። ሌላ አክተር ይፈልጋል እሱን የሚመስል ወይም እሱን የሚተካ አክተር ይፈልግና ተተክቶ ይሄዳል ያ ያ ተዋናይ ምንም ይሁን ምንም የራሳቸው ጉዳይ አይደለም። እነሱ ፊልሙን ተመርቆ መሄዱ ላይ ነው የሚሄዱት። እና እንዲህ አይነት ነገር እንደውም ትንሽ ትኩረት ቢደረግበት፣ ምክንያቱም አንተነ እንደዚህ አይነት ነገር ነው ያጋጠመው። ፊልም እየሰራ እያለ በመሀል ተጎዳ። ሲጎዳ እንግዲህ እንዲ አይነት ነገር ገጥሞታል። እስካሁኑ ሙሉ በሙሉ ተሻለው ማለትም አንችልም። በዚህ አጋጣሚ እንደውም ማስታወቂያ አይደለም የሚሴሪል ስቴትን በጣም አመሰግነዋለሁ እኔ በግሌ ምክንያቱም አምባሳደር አድርገውታል ለድርጅታቸው። እንዲሁም ደግሞ አንዳንድ ነገሮችንም እያደረጉለት እንደሆነ ሰምቻለሁ። ካየሁትና ቀጥታ ከሱ በሰማሁት ልክ ነው እያወራዎች ያለሁት። የዛሬው ፕሮግራሜ እንግዲህ ይሄን ይመስላል። የተሰማችሁን ነገር ኮሜንት አድርጉልኝ። ቪዲዮን ከወደዳችሁ ደግሞ ላይክ አድርጉ። ሌሎች ቪዲዮዎችንም እናመጣላችኋለን፣ እናቀርብላችኋለን። ሀሳባችሁን ሼር አድርጉን፣ በጣም ደስ ይለናል። ይህም ቪዲዮ ለምትፈልጉት ሰው ሼር አድርጉላቸው። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑን ቻው